ሰላም ውድና እየተከበራችሁ ውድ ቤተሰብ እንደምን ቆያችሁ። ሰላማችሁ ብዝት ትበልልኝ። ሀገራችን ኢትዮጵያ እግዚአብሔር አምላክ ይጠብቅልን፣ ሰላም አንድነት፣ ፍቅርን ይስጠን እያልኩኝ ይህ አዴ ድራማ እንግዲህ ቀጥሏል ማለት ነው። ውድ ቤተሰቦች ቀጣይ ክፍል ዛሬ ምናልባት አንድ ክፍል በመሀል ሳልዘለው አልቀርም ማለት ነው። ለማንኛውም አዴና ባርኮቴ ዛሬ የእውነት በጣም ነው አዴ በተለይ ዛሬ ወንድ ወቷታል። ወንድ ወቷታል አልኳችሁ። ፍቅር ነበረች ሁሉ ጊዜ በቃ አለቃሽ ነኝ፣ እኔ ነኝ ማዘሽ፣ በትዕዛዜ መኖር አለብሽ ብላ እንግዲህ እሷ ናት አንገቷን የምታስደፋት ማለት ነው፣ ፍቅር አዴን ማለት ነው። ዛሬ ግን ግን ማለት ነው እስኪ ሲመስላችሁ ማለት ነው ባርኩትና አዴ፣ እኔ ግን እንደዛ በእርግጥ ዴቪ ያፈቅራታል አዴን ማለት ነው፣ ግን ደግሞ ከባርኮት ጋር ብትሆን እንዴት ደስ ይላል መሰላችሁ፣ አዲ ማለት ነው። ባርኮት ያው ይወዳታል ግን እስካሁን ድረስ አልነገራትም ነበረ። ዛሬ ግን አፈንድቶ ነግሯታል ማለት ነው። ቀሚስ ገዝቶላት ምናምን ነገር ነግሯዋታል። እሷም ደግሞ ያው ወደ አልተቀብላችሁም፣ ምክንያቱም እንደ ወንድሜ ነው ማይክ እንደ ወንድሜ ሳይ ወንድምነ ብዬ ስል እንዴት እንደዚህ ጥለኛለ? ብላ ዘራፍ ብላ ታወዳለች ማለት ነው። ነገር ግን ጀግና አድርጓታል። ምክንያቱም ቤት ስትገባ እንዴት እኔ ሳታስፈቅጅ ወጣሽ? ብላ ፍቅር ስታወጥራት፣ እንዲሁም ከወንድምሽ ጋር ነው እኮ እንዴ፣ ሳ ቢሆንስ ከሱ ጋር ነው የወጣሁት። እናማ ከዛሬ ጀምሮ እንግዲህ የኔ የባርኮት ፍቅረኛ ሆኛለሁ ብላ መርዶ ነገራቻቸው ማለት ነው። አጋጣሚ ዴቪን ቆሞ ነበረ አዲሳማ፣ ዴቪ ግን በጣም ደነገጠ ማለት ነው። ምክንያቱም ዴቪ ያፈቅራታል። ፍቅሩ እንኳን ያው ክፏቷ የሚሆን ደግነቷ አይታወቅም። የፍቅር ነገር ማለት ነው። ዴቭ ግን ያው ያፈቅራታል በጣም ነው መወዳት። ነገር ግን እሷ ራስን ማሸነፍ ወይም ደግሞ ሰርታ እህቷንና እናቷን ማኖር እንዳለባት ነው ሁሌም እንዲሁም ሌላ ሴት ፈልግ ብሎ አለች ለዴቭ ማለት ነው። ዴቪዩ ደግሞ ካላንቺ አይኔ ሌላ ቦታ ይም ስለዚህ እባክሽን እባክሽን፣ ወይ ወደፊት ሚስት ያንችነሽ የትም አትጅብኝ እያለት ነው ዴቭ ማለት ነው። ነገር ግን እኔ የሚመስለኝ የሚመስለኝ አዴ ራሱ ምናልባት ቦታ ከሰጣችም ወይም ደግሞ አፈቀረችም ባርኮትን ነው ብዬ ነው የማስበው ማለት ነው። እና በጣም በቃ የሆነ ፍቅር ሲገልጽላት ወይም ደግሞ እስከዛሬ ድረስ አልነገራትም። በጣም መልካም ነው፣ ጥሩ ሰው ጥሩ እንደ ወንድምም በቃ እንደ ወንድምም ነው የሚሆንላት ማለት ነው ነው ፍቅር እንኳን ከመጀመሪያ ጀምሮ ፍቅር እንኳን አናቷ ላይ ስትወጣ በቃ ለአዴ ነበር የሚያግዘው ባርኮት ማለት ነው። በነገራችን ላይ ባርኮት ከመጀመሪያ ጀምሮ ነው የወደዳት ማለት ነው። ግን እስካሁን ድረስ አልነገራትም ነበረ። ዴቪዮ ከኋላ መጥቶ ነው የነገራት ማለት ነው። ከኋላ መጥቶ ነው እንደገና ቀበጠዋ ደግሞ ማለት ነው። ሌዱ ዴቪን እንድታፈቅር አትፈልግ የነ ነገር ዝም ብላ ነው እሷ ጨፈራ፣ መደነስ፣ መዘነጥ ነው የምትወዱ ማለት ነው። እና ፍቅር ግን መቼም ቢሆን ወንድምን አታፈቅሪኝ መቼም ቢሆን እሱ ምናምን በላት አለች በጥፊ ያለቻት ማለት ነው። ዛሬ ወንድ ወጥቷታል። ትግስት ስበዛ ከአቅም በላይ ሲሆን የሆነ አንድ ቀን ግንፍል እና ዛሬ ሞራል ሰጣታ ማለት ነው። ምክንያቱም እኔ ማዝሻለሁ ከዛሬ ጀምሮ እንደፈለግሽ አትሆኝብኝ ሜ ማለት አንድ ጥፊ ፍቅር እናስቀምሳታለች ማለት ነው። የበላይ ነኝ እያለች ሁሌ ማለት ነው እና እንትና ደግሞ እንዴት እንዳስደሰተኝ ታውቃላችሁ? ማን ነው ይሄ ዳይመንድ ማለት ነው። ደመቀ ዛሬ እውነትም ደመቀ ሆነ። ምክንያቱም እየተቀበለውን የባርኮት ፍቅርን አፍኖታን ነበረ። ፍቅርን ያፈነበት ብር ደጎለት ነበር። ከዛ በፊትም ያው ፍቅር ሀብሉ አዴ እንዳወሰደች ወይም ደግሞ አዴ እንዳመጣች አድርጎ እንዲመሰክር ብር ከፍላ ነበረ ፍቅር ማለት ነው። ያን ብር ደግሞ ያ ብር ደግሞ ያው የአዴ ደመወዝ ነበረ። የአዴን ደመወዝ ነው ወስዳለ ለደመ እንዲሰታ በገዛ ብሯ መቶ ደግሞ አዴ ላይ እንዲመሰክር ያደረገችው ፍቅር ማለት ነው። አሁን እራሷ ስትታፈን ራሷ አፍኗት። አቶ ደመቀ ደግሞ ባርኮትን ብር አስልኮ ነበር ማለት ነው፣ ፍቅርን ብር ካስገባ ፍቅርን ለቃታለሁ ብሎ ማለት ነው። እና ባርኮት ብሩን አስገብቶለን ነበር። ያንን ብር መልሰው አሽገው አዴን ጠርተዋት ስለ አዴ ሰጣት ማለት ነው። አዴ ደግሞ እንዴት እኔ አልቀበል ስትል፣ ወደሽን በግድ ትቀበያለሽ ብሎ ብሩን ሰጥተዋታል። ደስ ያደረገች ደግሞ አዴ እራሱ ብሩን ቀጥታ ይዛ መታል። ፍቅርም ሶፋ ላይ ተኝታ ነበር። አው ተለቀ ወደ ቤት ይላለች። ፊት ለፊታቸውን የ ዳሄው ካንተ የተቀበለ ፍቅርን አፍኖ ካንተ የተቀበለ ብር ሰቶኛ ደመቀ ጠርቶኝ ብላ ፊት ለፊት ነገረችው ማለት ነው። ከዛ በቃ ሱ ያንቺ ላብ ነው ያንቺ ደሞዝ ነው ያዣላት። በዚህ መልኩ ያው ደሞዟም ደርሷት አለ እና ደመቀም እውነት ወንድምነቱን የክርስትና አባቷ አይደለ ያዲ አባት ማለት ነው ደዛ ነው መሰል የሚገናኙት፣ ማለት ያው ወንድሟ ነው። ስለዚህ እውነት ወንድምነቱን ጠበቀላት ማለት ነው። ፍቅርንም ያው አፈናት እንጂ ምንም ሳያደርጋት በስነ ስርአቱ ምሳ ገዝቶ ጋብዛት እና ወደ ቤቷ አሸኛት፣ ወደ ቤቷ ገባች ማለት ነው። ስለዚህ ንጉስ ደግሞ ያው አሁን ባርኮት ፍቅርን ማነው አዴን የፍቅር ጥያቄ ለመንገር እዛው ተወጥቶ ነበረ አዴን ማለት ነው። ባርኮቲ ንጉስና ደመቀታ ተከትሎት ነበረ። ንጉስ የሚያፈቅራት የለ አዴን ጉድኮ ነው እና በጣም ተናዶ ነበረ ንጉስ ራሱ ማለት ነው። ምክንያቱም እኔ ንጉስም ዴቭም ምናልባት ወደፊት ፍቅረኛዋ ናቸው ብዬ አላስብም ማለት ነው። ንጉስም በእርግጥ ከመጀመሪያ ጀምሮ ነው፣ እንደዚህ መንገድ ላይ ካገኛት ጀምሮ ወይም ደግሞ እዚህ ቤት እነ ባርኮቴ ጋር አዲስ እውነ ተቀጥራ ስትመጣ ነው መንገድ ላይ ጣብቋት እንደሚወዳት ሲነግራት የነበረው ማለት ነው። እና ለማንኛውም አዴ ከሁለቱም ከሶስቱም ለባርኮቴ ፍቅረኛ ወይም ደግሞ ሚስት ብትሆን አሪፍ ነው ብዬ አስባለሁ። እና እንግዲህ ይሄ ምንድን ነው አሁን የአዴና የፍቅር በተለየ ፍቅር ነገር ምንድን ነው የሚያስተምረን ብላችሁ ቢጠይቁኝ እንደ እኔ ማለት ነው። እንደ እኔ የሆነ እንዴት ነው? እኔ ይችላለው፣ እኔ የበላይ ነኝ። እኔ ደግሞ ምናልባት አሁን እች ልጅ ሰራተኛ ናት አይደለ? ሰራተኛ ስላጣች ስለሌላት ነው የሰው ቤት ተቀጥራ የምሰራው እንጂ ቢኖራት ኑሮ እነ ፍቅር ቤት መታሰራም ነበር። ፍቅር ደግሞ የገዛ ቤቷ ነው፣ ብልጥጥ ብላ ነው የምትኖረው። ስለዚህ ሁሉ ነገር ስለ ድህነትም ስለምንም ምንም ስላላየች የበላይ ሆነ እንደፈለገች ማዘዝ ብቻ ነው የምታውቀው እንጂ ነገ ምን ይገጥመኛል፣ ምን ይመጣብኛል የሚለውን ነገር አታውቅም። ፍቅር ማለት ነው። ምናልባት እንግዲህ አስባችሁታል፣ ምንም የለሽም አንቺ ድሃ አንቺ ሰራተኛ ምናምን ያለች ነው አንገቷ ላይ ቆሞ አንተስ እንደፈለገች ስትናገራት ነበረ ማለት ነው። ፈጣሪ ብሎ ደግሞ እንግዲህ አስባችሁታል፣ እግዚአብሔር የጻፈ ነገር ምንም ወደኋላ ቢቀረ ለምና ባርኮቴ እሷን አዴም ቢያፈቅራት ቢያገባት እንግዲህ እሷም የእሷ እኩል ሆናለች ማለት ነው። አያችሁ፣ የእሷ እኩል ሆና ኩሽና ውስጥ ስሰራ ምግብ ስታቀርብለት ቡና ስታፈላላት የነበረችው ሴትዬው ፈጣሪ ፈቅዶ ደግሞ አምጥቶ ከሷ ጎን አስቀምጦ ወይም ደግሞ ከሷ በላይ አድርጎ፣ ምናልባት እሷ ተመልሳ የቤት ሰራተኛ ሆና ቡና አፍልታ እንጀራ ጋግራ ወጥ ሰርታ የምታበላቸው ሊሆንም ይችላል። አይታወቅም፣ የፈጣሪ ስራ ማለት ነው። ስለዚህ ብዙም ክፉ ባነሰራ የሆነ በቃ እንዴት ነው መኩራት ወይም ደግሞ እኔ አለኝ እኔ በላይ ነኝ ብሎ ባይታሰብ ተብሎ ባይታሰብ። ምክንያቱም ማግኘት እንዳለ ማጣትም አለ እላይ እንዳለ ምናልባት ወደ ታችን መውረድም አለና ይህን ይሄን ምናልባት ይሄ ለእኛ ያስተምራና ብዙዎቻችን ብዬ አስባለሁ። እኔ በእውነት በጣም ብዙ ነገሮችን ነው ከዚህ ድራማ ላይ በተለይ በአዴ ትግስትና በፍቅር ክፉነት መሀል ከሁለቱ ልጆች እኔ ብዙ ነገር እንጠምራለሁ። ልዱ ደግሞ ያው ዘና ፈታ ነው የምታረገው፣ ሳ ፈታ እና እንደዚህ እንትን አትልም። የሆነ ጨካኝ ወይ ደግሞ ተንኮል የለባትም ማለት ነው። ወደው ዞር ብላ እንትን የምትደነግጥና፣ ከፍቅር ራሱ ለአዴ እሷ ናት ልዱ ናት የምትሻለው ማለት ነው። ታናግራት አለች ያው እንደሚመለቃቅራትን ቢሆን ማለት ነው እና ከነሱ ከሁለቱ ላይ ከፍቅርና ከአዴ ትዕግስትና ከፍቅር ክፋት እኔ ብዙ ነገር ለራሴ እንደኔ ተመራለው እንደኔ ወስጃለሁ፣ በእምነት ማለት ነው። ውድ ቤተሰቦች እንደኔም ደሞ ለእናንተም ትምህርት ወሰዳችኋላችሁ ብዬ አስባለሁ። መልካም ቆይታ ይሁንላችሁ።